ኢትዮጵያ በወደብ ጉዳይ ግለቱን ጨመረች። ቀጣዩ የአሰብ እጣ ፋንታ ኢትዮጵያ በአንዳች መጥፎ የታሪክ አጋጣሚ የባህር በር አልባ ከሆነች ከብዙ አመታት በኋላ ዳግም ጥያቄውን አንስታ ምስራቅ አፍሪካን አናውጣው ነበር። ታዲያ ነገሮች ቀዝቀዝ ካሉ በኋላም ዳግም የባህር በር ጥያቄው አለመረሳቱን እወቁት ብላለች ያቺ የአዶሊሷ ንግስት፣ ያቺ የዘይላ የአሰብ እና የምጽዋ ዘዋሪ አሊያም አለቃ የነበረችው ኢትዮጵያ። እንዲህ ሲደረግ ያለ ባህር በርና ያለ ባህር ኃይል ትኖራለች ሲል አዲሱ ትውልድ ወሳኙን ጥያቄ አንስቷል። ኢትዮጵያ አሰብን የምታገኝበት አዲሱ መንገድ ምንድን ነው? የኢትዮጵያ መንግስት የባህር በር ጥያቄውን በተመለከተ ያስተላለፈው አዲሱ መመሪያ ምን ይመስላል? የሚለውን ጉዳይ በትንታኔ እንመለከተዋለን። አብራችሁን ቆዩ። የኢትዮጵያ ባር ኃይል ከዓለም ተደናቂ ኃይሎች አንዱ የነበረ ሰባቱንም ውቅያኖሶችን ያቋረጠ ትልቅ የባር ኃይል ነበረ። ከወደብ ጠባቂ ኮስት ጋር ጀምሮ እስከ ትልቅ የጦር ሚሳይል ድረስ ታጥቆ ይንቀሳቀስ የነበረ ኃይል ነው። ጃንሆይ በ1947 አቋቁመውት በደርግ እስከ 3000 ጦር ኃይል የነበረው ኃይል በ1983 ምጽዋ በኤርትራ ነፃ አውጪ ግንባር ከተያዘበት ጀምሮ ህልውናው ይስለመለም ገባ። ነባር መርከቦቹ ከየመንና ዙሪያው ተሰብስበው ገሚሶቹ የጅቡቲ ነዳ ለመክፈል አሉ ገሚሶቹ የኤርትራ አዲስ መንግስትና ኢትዮጵያ ተከፋፈሏቸው። በ1988 ዛሬ የምስራቅ አፍሪካ ተጠባባቂ ጦር ቅጥር ግቢ የሆነው የአዲስ አበባ ቢሮ ሲዘጋ የባህር በር ታሪክ የተደመደመ መሰለ። ግን ዳግም ኢትዮጵያና የባህር በር ንግስትነቷ የሚያገናኘው ድልድይ ሊገነባ ቃለ መሀል ላይ የፈጸመ የኢትዮጵያ ልጆች ጥያቄውን ያላንዳች ፍራት ከሁለት አስርት ዓመታት በኋላ አንስተውታል። ጥያቄውን ማንሳት ብቻ አይደለም፣ ሁሉም ዛቻውን ሲጀምር፣ አርፋችሁ ተቀመጡ ትጠፋላችሁ፣ ምስራቅ አፍሪካን ታምሳላችሁ ብለው ሲያስፈራሩ ኢትዮጵያም የባህር በሩን ካላገኘው ለምን ምስራቅ አፍሪካ ስትፈልግ ሆድ እቃዋም ተገልብጦ አይወጣም ስትል ወሳኙን ጥያቄዋን ቀጥላበታለች። እናም ጥያቄዋ መልስ ያገኝ ዘንድ በቱርክ አንካራ ለድርድር ቀረበች። የባህር በር ይገባታል ሲሉ ሁሉም መሰከሩ። ታዲያ ከዛ ጊዜ በኋላ ነገሮች ዝም ያሉ መስለው ነበር። ነገር ግን ኢትዮጵያ ዳግም ጥያቄውን እንደሚቀጥልና የባህር በር ካላገኘች አርፋ እንደማትቀመጥ አስታውቃለች። መንግስት የባህር በር ጥያቄ ይህ ጉዳይ በተጀመረው ግለት እንዲቀጥል መመሪያ መስጠቱን አስታወቀ። የፌዴራል መንግስት የኢትዮጵያን የባህር በር የማግኘት መብት ለማስከበር የሚያደርገው እንቅስቃሴ በተጀመረው ግለት እንዲቀጥል አቅጣጫ ማስቀመጡን አስታወቀ። ዓለም አቀፍ ማህበረሰብ ኢትዮጵያ በቀጠናው ሰላምና ደህንነትን ለማረጋገጥ የነበራትንና ያላትን ከፍተኛ ሚና እንዲረዳም መንግስት ጥሪ አቅርቧል። ይህ የፌዴራል መንግስት ውሳኔ የተገለጸው የብሔራዊ ደህንነት ምክር ቤት ረቡዕ ሚያዝያ 1 2017 ዓ ም ያደረገውን ስብሰባ በተመለከተ በጠቅላይ ሚኒስትር ጽፈ ት ቤት በወጣው መግለጫ ላይ ነው። ጠቅላይ ሚኒስትር አብይ አህመድና የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮ የፌዴራል መንግስት ከፍተኛ ኃላፊዎች በተገኙበት የተካሄደው ስብሰባ ሀገራዊ፣ ቀጠናዊ፣ አለማዊ ሁኔታዎችን የተገመገሙበት እንደሆነ መግለጫው አስታውቋል። ምክር ቤቱ በስብሰባው ትኩረት የሚሹ ጉዳዮች በሚል ከጠቀሳቸው ጉዳዮች ውስጥ ፍላጎትን በኃይል የማስፈጸም መንገድን የተከተሉ አካላት የተመለከተው አንዱ ነው። እነዚህ አካላት መልካቸው ይለያ እንጂ በተለያዩ አካባቢዎችና በውጭ ይገኛሉ ያለው የም ምክር ቤቱ መግለጫ ሴራ፣ ወጥመድ፣ ዝርፊያ፣ እገታ፣ ጭካኔ፣ ህገወጥ ንግድና ፍላጎት በኃይል ብቻ ማስፈጸም መለያቸው እንደሆነ ገልጿል። መግለጫው እነዚህ አካላት በሀገር ውስጥ በውጭ ከሚገኙ የኢትዮጵያ ጠላቶች ጋር እንደሚተባበሩ እንዲሁም የአሰት ፕሮፓጋንዳውን የሚመሩ ክንፎች እንዳላቸው በመጥቀስ ከሷል። ምክር ቤቱ በጥልቀት ተመልክቷቸዋል የተባለው ሌላኛው ጉዳይ ከዓለም አቀፋዊና ቀጠናዊ ሁኔታዎች ጋር የተያዘ ነው። የምክር ቤቱ መግለጫ ከዚህ ጋር የተያዙ ጉዳዮች በሀገሪቱ ላይ ሊያሳድሩት የሚችሉትን ተጽዕኖ በዝርዝር ውይይት መደረጉን ያስረዳል። በኢትዮጵያ ላይ ተጽዕኖ ሊያሳድሩ ይችላሉ ከተባሉት ጉዳዮች መካከል የአለም ኢኮኖሚ ሁኔታ፣ እየተከሰቱ ያሉ ውጥረቶች፣ የሽብር እንቅስቃሴዎች እንዲሁም እየታወኩ ያሉ ዓለም አቀፍ የንግድ መስመሮች ይጠቀሳሉ። እየፈረሱና እየተዳከሙ የሚገኙ ሀገሮች፣ እየተበራከቱ ያሉ የሳይበር ጥቃቶች፣ እየተነጣጠሉ ያሉ ነባር ዓለም አቀፋዊ ትብብሮች እንዲሁም እየተፈጠሩ ያሉ አዳዲስ ዓለም አቀፋዊ ጥምረቶች የተመለከቱ ጉዳዮች ዝርዝር ውይይት እንደተካሄደባቸው ተገልጿል። እየ የተዳከሙ የተባሉት ሀገራት የትኞቹ እንደሆኑ ይህ መግለጫ ያለው የለም። በእነዚህ ጉዳዮች ላይ የተወያየው ምክር ቤቱ በተለያዩ ጉዳዮች ላይ አቅጣጫዎችን እንዳስቀመጠ መግለጫው ያስረዳል። ምክር ቤቱ አቅጣጫ ያስቀመጠበት አንዱ ጉዳይ በትጥቅ ትግል ላይ የሚገኙ ቡድኖች የሚመለከት ነው። በተለያዩ አካባቢዎች የሚገኙ ችግሮችን በሰላማዊ መንገድ በፖለቲካዊ ውይይት ለመፍታት የተጀመረው እንቅስቃሴ ፍሬ እያፈራ መሆኑን የጠቀሰው መግለጫው ባህላዊ መንገዶችን ጨምሮ ሁሉንም አይነት ሰላማዊ መንገዶችን መጠቀም ይህንን ተግባር ይበልጥ ውጤታማ ማድረግ ማድረግ እንደሚገባ ይገልጻል። ይሁን እንጂ የሰላም አማራጮችን ዘግተው ፍላጎታቸውን በኃይል ለማስፈጸም በሚንቀሳቀሱት ቡድኖች ላይ ሕግ የማስከበር ተግባርን አጠናክሮ መቀጠል እንደሚያስፈልግ ያስገነዝባል። ከኢትዮጵያ ጠላቶች ተልዕኮ እየተቀበሉ በሀገር ውስጥ ችግር ለመፍጠር የሚጥሩ አካላት ፈጽመው እስኪጠፉ ድረስ ሕግ የማስከበር የሰላም አማራጮችን ተግባራዊ እንደሚሆኑም ተገልጿል። የብሔራዊ ደህንነት ምክር ቤቱ መግለጫ የሀገሪቱ ዓለም አቀፋዊ ተሰሚነትን የሚያስረዱ ዲፕሎማሲያዊ ውጤቶችን እየጨመሩ መምጣታቸውን ይጠቅሳል ይችላል። ይህንን ውጤት ያስገኙ ተግባራትን ይበልጥ በማስፋፋትና በማጠናከር የሀገሪቱን ብሔራዊ ጥቅም በአለም አቀፍ ደረጃ ማስከበር ተገቢ እንደሆነ መግለጫው ያትታል። ምክር ቤቱ በስብሰባው ላይ ከዚህ በተያያዘ የሰጠው አቅጣጫ የኢትዮጵያን የባህር በር የማግኘት ጥያቄ የተመለከተ ነው። ጠቅላይ ሚኒስትር አብይ በተለይም በቀይ ባህር ላይ የባህር በር የማግኘት ጥያቄ የህልውና ጉዳይ መሆኑ ከገለጹበት 2016 ዓ ም መጀመሪያ አንስቶ ይህ ጉዳይ በመንግስት ባለስልጣናትና መገናኛ ብዙሀን በኩል በተደጋጋሚ ሲነሳ ቆይቷል። ጠቅላይ ባለፈው መጋቢት ወር ላይ በህዝብ ተወካዮች ምክር ቤት ተገኝተው ማብራሪያ በሰጡበት ወቅትም የባህር በር የማግኘት ጉዳይ አንስተው ነበር። ከዚህ ቀደም ኢትዮጵያ ቀይ ባህር እና የአባይ ወንዝ ውሃን በተመለከተ ያላት አቋም በጎረቤት ሀገራት ዘንድ ግልጽ እንዳልነበሩ የተናገሩት አብይ አሁን ግን የባህር በር ጥያቄ ማንሳት ነውርነቱ አቁሟል ሲሉ ተደምጧል። የዓለም አቀፍ ማህበረሰብ አቋምም በአለም ላይ ትልቅ አገር ሆኖ የባህር በር የሌለው የለም፣ ስለሆነም በሰጥቶ መቀበል መርህ ሊሆን ይገባል የሚል ነው ሲሉም ተደምጠው ነበር የብሔራዊ ደህንነት ምክር ቤት መግለጫ መንግስት በተደጋጋሚ እያነሳው ያለው የባህር በር የማግኘት ጉዳይ በተጀመረው ግለት እንዲቀጥል የሚያስችል አቅጣጫ መቀመጡን አስታውቋል። የኢትዮጵያን የባህር በር የማግኘት መብት ለማስከበር ዲፕሎማሲያዊ፣ ህጋዊና ሰላማዊ መንገዶችን መሰረት አድርጎ የተጀመረው ስራ በተጀመረው ግለት እንዲቀጥል የሚያስችል አቅጣጫ ተቀምጧል ሲል ውሳኔውን ገልጿል። ኢትዮጵያ በአሁናዊ የዓለም ፖለቲካዊና ኢኮኖሚያዊ ሁኔታ ውስጥ የፖሊሲ ነጻነቷን አስጠብቃ ጥቅሞቿን አስከብራ ተገቢ ሚናዋን እየተጫወተች መሆኑን የሚጠቅሰው መግለጫው ሀገሪቱ ዓለም አቀፋዊ ፈተናዎችን ሁሉ ተሻግራ ተገቢ ሉዓላዊ ደረጃዋን እንድትይዝ የሚያስችል ጥበባዊ አመራር ተጠናክሮ ይቀጥላል የሚል እምነቱን ገልጿል። የዓለም አቀፍ ማህበረሰብም ኢትዮጵያ ሰላምንና ደህንነትን በማረጋገጥ ረገድ በቀጠናው በአህጉሩና በዓለም አቀፍ ደረጃ የነበራትንና ያላትን ከፍተኛ ሚና ተረድቶ የሚያደርገውን ድጋፍ አጠናክሮ እንዲቀጥልም ምክር ቤቱ ጥሪውን አቅርቧል። አንዳንድ ተንታኞች ኢትዮጵያ የአዘርባጃንና የካዛኪስታንን ተሞክሮ ልትወስድ ትችላለች ይላሉ። እንደሚታወቀው ሁለቱ ሀገራት የባህር የሌላቸው ሀገራት ቢሆኑም በካስፒያን ባህር ላይ የሚንቀሳቀስ ጦር አላቸው። ይህን ያሳኩት ከጎረቤት ሀገራት ባላቸው ስምምነት መሰረት ነው። ኢትዮጵያም በተመሳሳይ ሁኔታ ከኤርትራ፣ ከሶማሊያና ከጅቡቲ ጋር ያላትን ግንኙነት በማሻሻል በሰላማዊና በህጋዊ መንገድ የባህር በር ባለቤት የመሆን እድሏ ማስፋቷ አይቀርም የሚሉ አሉ። ከዚህ በፊት በኢትዮጵያ መንግስት አስተዳደር ስር በዲፕሎማትነት ያገለገሉት ብርሃነ መስቀል አበበ ሁለተኛው ሀሳብ ሊሳካ የሚችልበት አለም አቀፋዊ አሰራር ሲያስረዱ ኢትዮጵያ ባለማ አቀፍ የውሃ አካላት ላይ አሰሳ ለማድረግ ያላትን መብት ለማሳካት የባህር ኃይል የጦር ሰፈር ይፈልጋል። በቀጠናው የጦር ሰፈር እንዳላቸው ሀገራት ሁሉ በተመሳሳይ ኢትዮጵያም ከጎረቤት ሀገር በአንዱ የባህር ጦሯን ልታሰፍር ትችላለች። የተሳሰሩ ህዝቦች አሉን ይላሉ መልህቅ አርማዬ። ቀይ ባህር ቤቴ፣ ጀግንነት ውርሴ፣ የአያት አባቴ የሚለው መዝሙር ዳግም ሊዘምሩ ኢትዮጵያውያን ምለዋል። ለዚያም ነው በተደጋጋሚ ጥያቄውን ከማንሳት አልፈው የብዙ ሀገራትን ደጃፍ እያንኳኩ ያሉት። አሰብ ዳግም ከኢትዮጵያ ጋር መጣ ምራው የማይቀር ይመስላል። የአሰብ እጣ ፋንታ ኢትዮጵያ ናት። በድርድርና በዓለም አቀፋዊ ህግ መሰረት እስከ ጥግ ድረስ ተሞክሮ ካልተሳካ በግድም ቢሆን ኢትዮጵያ አሰብ ላይ መገኘቱ አይቀሬ ነው ሲሉ የሚናገሩም አሉ። እንግዲህ የወደፊቱ ትንቢያ ይሄ ነው። በኢትዮጵያ የኢንዱስትሪም ሆነ የእርሻ ውጤቶች የሚመረቱት ከወደብ ራቅ ባለ አካባቢ በአብዛኛው በመሀሉና በምዕራቡ የሀገሪቱ ክፍል ስለሆነ እነዚህ ምርቶች ወደ ወደቡ ለማዝለቅ ብዙ ወጪ ይጠይቃል። ስለሆነም ከባድ ቃለማምረት ለሚፈልጉ ኢንቨስተር ወደብ አልባዋ ኢትዮጵያ የመጀመሪያ ምርጫ ልት ልትሆን አትችልም። በሀገር ደረጃ ከላይ የተገለጸው እንዳለ ሆኖ ወደብ አልባነት ከእያንዳንዱ ኢትዮጵያዊ የቀን ተቀን ኑሮ ጋር ቁርኝት አለው። በአሁኑ ወቅት በሀገሪቱ ለተከሰተውና በቀኑ እንደ ሮኬት ለሚወነጨፈው የኑሮ ውድነት አንዱ ምክንያት የወደብ አለመኖር ነው። በየጊዜው በወደብ ላይ የሚጣለው ታሪፍና ቀረጥ መናር ወደ ሀገር ውስጥ የሚገባውንና የሚወጣውን ሸቀጥ ዋጋ እንዲንር እያደረገው ይገኛል። በአንድ ወቅት ኢትዮጵያ በምትጠቀምበት የታጁር ወደብ ላይ በአንድ ቀስበት እስከ 25 በመቶ የዋጋ ጭማሪ መደረጉ ለዚህ አንዱ ማሳያ ነው። ባለሙያዎች እንደሚናገሩትም ወደብ የሌላቸው ሀገራት አመታዊ እድገታቸው በ25 በመቶ የተገታ ከመሆኑን ባሻገር ወደ ባልባ ሀገሮች ወደ ውጭ የሚልኳቸው ምርቶች በአብዛኛው በአንድና ሁለት ምርቶች ላይ ብቻ የተወሰኑ ናቸው። ስለሆነም ከድህነት የመላቀቅ እድላቸው በጣም የመነመነ ነው። የውጭ ባለሀብትም አይመርጧቸውም። ውድ የቻናላችን ተከታዮች በአሁኑ ዝግጅታችን ባደረስናችሁ መረጃ እንደተደስታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። ያአሁኑን በዚሁ አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸው መረጃዎችን ይዘንላችሁ እንቀርባለን። ቪዲዮው ላይክ ቻናሉን ደግሞ ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳይረሱ። በሌላ ቪዲዮ እስክንገናኝ ቸር ቆዩ።